በአሁን ሰዓት እኮ ወንዶች ማናምንበት ዘመን ላይ ነው የደረስ ነው። ሴቶችም እርስ በራሳችን የማንተማመንበት ዘመን ላይ ነው የደረስ ነው። ከባድ ዘመን ላይ ነው የደረስ ነው። አሰላሙአሌኩም አሊኩም ወራህመቱላሂ ወበረካቱ። ውድ የሀያቲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላ። በአሁን ሰዓት ማለት ነው ሀቂቃ ጓደኛ ራሱ አያስፈልግም፣ ምንም በቃ። እህታችሁ ማታምኑበት ዘመን ላይ ነው የደረስ ነው ማለት ነው ሩታ በነገራችን ላይ ሩታ ግን ከአብርሃም በኩል ነው የመጣችው። ግን አብረው አልጠጡም፣ አብረው አላሳለፉም። ያው የተወሰነ ቢያሳልፉ ነው እንደው አሳለፉም አይባሉም ማለት ነው። ግን የገዛ እንግዲህ አብራ በልተው ጠጥተው ጓደኞቹ ራሱ ሸወዱ፣ በቃ እንትን አሏት ማለት ነው። ከዷት ማለት ትችላላችሁ ማለት ነው። ገባችሁ? ይሄ አቤላ የሚባለው ልጅ ማለት ነው፣ የምታስታውሱ ከሆነ ወደ ውጭ ሲወጣ እንኳን ቁልፉ የሰጠው ልጅ ነው፣ አስታውሳለሁ በቃ ሸወዷት። በቃ አሁን እዚህ ነጭ ለብሰው እያንጨበጨቡ ነው ማለት ትችላላችሁ ማለት ነው። ገባችሁ? አየሽ ጊዜው ግን ከሰጠ ሰጠው ጋር ነው የምንሄደው ማለት ነው። ገባችሁ? ጊዜው ምን አይነት ጊዜ ላይ ነው የደረስ ነው። በአሁን ሰዓት ደግሞ ማንተማመንበት ዘመን ላይ ነው የደረስ ነው። ጓደኛዬን እኔ ማላምናት ደረጃ ላይ ነው የደረስኩት ማለት ነው። እና ሩታ አብርሃም እኮ ቢያበላቸውም ቢያጠጣቸውም ቢያስከፍታቸውም በራሱ አስከፍቷቸው እንኳን ይሄው እያከበሩት ነው። እንግዲህ በአንተ ነው እንደዚህ የደረስ ነው እያሉት፣ ምን አተረፉለት? ምን እኔ ምን ያተረፉለት ነገር ህይወቱ በጠበጡበት እኮ ህይወቱ አጠፉበት እንዴ! ከምሬ ነው እኮ። አሁን ይሄ ፍቅር አሁን ከሩታ የነበረው ፍቅር እስቲ አስቡ ሴቶች፣ እስቲ እስቲ የዛን የነበረ ፍቅር አሁን አብርሃምና ሩታ አለ። እኔ እንጃ፣ ሸይጣን ገባባቸው፣ ሸይጣን ገባባቸው ከምር ያለ ዱዋ አድርጉላቸው። ይሄማ ዱዋ ነው የሚያስፈልገው። ከምሬ ነው እኔ እንግዲህ ጸሎት የምታደርጉት በጸሎታችሁ ዱዋ የምታደርጉት ሰግዳችሁ ዱዋ ነው የሚያስፈልጋቸው ብዬ ነው ማስበው እንደኔ ማለት ነው እና ሰማኝ። ገደም እሺ፣ በደንብ አዳምጠኝ። እስከ ዛሬ ያልነገርኩ ስሜት ያለኝ እና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩት ነገር አለ። እናሱ መናገር እፈልጋለሁ ማለት ጨንቆኛል። አሁን ዝጅ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላቅም መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው። ሌላ ያለው ነገርም አዲስ ነው እና ምን መሰለ ጋበሽ፣ አፍቅሪ ያለው አይገባኝም። ለምመጣሽ የመጣውበትን ምክንያት እኮ እየነገርኩ ነው። አልፈልግም፣ አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትችላለሽ እኮ። ለምንድ ነው ታሪያ? በእኔ ስም ለምንድ ነው ከእሱ ጋር ልትጣይ የምትሞክሪው? ከህይወታችሁ ወጣ ሁኝ። አደለ እንዲ ሩታ? እንዲህ ለምንድ ነው የእኔ ስም ሊነሳ የሚገባው? ይኸው የእኔ አልገዛውትም እያልኩሽ እኮ ነው። አንቺ ነሽ ከህይወታችን የወጣሽው አንቺ ሩታ ለምንድነው ነገሮችን ወደ ሌላ የምትወስጃቸው? አሁን ይኸውልህ፣ እንዴ፣ እሷ የገዛችው ነገር ምንም አይነት ነገር የለም። በቃ አሁን እሺ፣ ተወው፣ እሱን ተወው። እንዴ፣ አሁን ይዘሃት ሄድክ፣ ከዚህ ምንም ነገር አልፈልግም ሰምተኛል፣ አይደል እኮ ሩታ፣ እንሄዳለን ግን ደግሞ መጀመሪያ ያለውን እውነታ እንድታገኝ ስለምፈልግም በቃ እሷንም እውነቱንም ከነ እውነቱ በቃ ትሄድልኝ። አልፈልግም፣ አስወጣልኝ። የመጣንበት ነገር አንዴ ብትረጂ። አልፈልግም፣ የሰማሽ ነው። እኔ አልፈልግም፣ በቃ ምንም አታረጊኝ። አልፈልግም፣ ሩታ። ሌላ ሰው ነው የምታምኚው? እኔን ነው? ቆይ ይሄው፣ እሺ፣ እሱ ጓደኛዬ ነው አይደል? እሱንም በቃ እሺ፣ እሱንም አላምነውም። በቃ እሺ፣ እሱንም አላቆምም፣ አላምነውም። እሺ፣ ጨረስኩኝ አሁን። አትተወኝም፣ አትተወኝም ወይ? በነገራችን ላይ ሩታም እኮ አቅቶታል አቅቷታል ማለት ነው። በነገራችን ላይ ማለት ነው። ከምሬ ነው ምላችሁ እሺ። ምን ማድረግ አለባት? እሷ ላይ መፍረድ እራሱ እኔ አንዳንዴ እሷ ላይ እፈርዳለሁ። መጀመሪያ ይህም ፕራንክ ብላ ከአብርሃም እና ሔርሜላ ማገናኘት አልነበረባትም መፍቀድ አልነበረባትም። ስህተቷ እዚህ ጋ ነው። በቃ መስራት ባለባት ነገር ፌመስ መሆን ባለባት ነገር መሆን ነበረባት፣ እንጂ ፍቅር ብላ ሌላ ሴት እንዲገናኝ መፍቀድ አልነበረባትም። ፈቅዳለት ነው። ስለዚህ ምን ማድረግ ይችላል? ካሁን በኋላ በቃስ ይሄ ነገር አሁን አብርሃም ራሱ ማለት ነው እያደላ ያለው ወደ ሔርሜላ ነው። ተረድታችሁት ከሆነ ማለት ነው። ወንድ ልጅ እንክብካቤ ይፈልጋል ብያችሁ ነበር። በቪዲዮ ላይ ማለት ነው። ስለዚህ የምትከባከበው ጋር ነው የሚሄደው። ገብቶሃል? ገብቷችኋል? እቺ ልጅ አትንከባከበውም ጊዜ ሌላ ትሰጠው ትችላለች። ሚያደላው ማን ነው? ሔርሜላ ነው ሚያደላው ማለት ነው። ስለዚህ ፍቅርም ስላለ በመሀል ከዚህ ያለፈ ህይወት አስታውስ ብትሉት አንዳንድ ሰው ነው እንጂ ማያስታውስ ሰው አለ ማለት ነው። በቃ ያለፈ ነገር አለፈ። ስለዚህ እንደኔ እንደኔ አንደኛ ፍቅር ይዞኛል ብላለች ለአብርሃም ማለት ነው ግልጹ ተናግራለች። እቺ ልጅ ማለት ነው ፍቅር ስለያዛት አንደኛው ተስማምቶ መኖር ነው። እንደኔ ሀሳብ ተስማምቶ መኖር ህይወታቸው መምራት። አይ አልፈልግም ምትል ከሆነ እውነቴ ነው ማቅረብ የለባትም። አብርሃም፣ ህይወተ ነው የሚሻልህ ሩታ ነው የምትሻልህ ነጌ ልጅህን። ይሄን ቪዲዮችህ እያንዳንዱ ያየዋል ማለት ነው። ስለዚህ የአንተም ተከታይ ሊሆን ይችላል። አባቱ አንድ ነገር ሀይር ነገር ከሰራችሁ ጥሩ ነገር ከሰራችሁ ልጃችሁ የሚውለው ጥሩ ቦታ ነው። መጥፎ ከሰራችሁ መጥፎ ቦታ ላይ ነው ያ ልጅ የሚውለው ማለት ነው። ገብቷችኋላ? ስለ ምን ለማለት ፈልጌ ነው ማንኛውም ነገር አስተዳደግ ይወስነዋል። የአባት አርአያ ነው ተከትሎ የሚሄደው። ታላቅ የመጀመሪያ ቤት፣ ታላቅ ካለ የታላቅ ልጅ አርአያ ነው ተከትሎ የቤተሰብ በሙሉ እህት ወንድማማቾች ተከትለው የሚሄዱ ያሉት ማለት ነው። ስለዚህ አብርሃም ህይወትህን ብትመራ ይሻልሃል። ከምሬ ነው። ይሄ ቪዲዮ ይሄ ፈመስ መሆን እኔ አላቅም ከህይወቴ ይበልጣል ብዬ አላስብም። እና እኔ በእናንተ ራሱ ከምሬ ነው በቡታጀራ ልጆች ራሱ በቃ ቪዲዮ መስራት አስጠላኝ ማለት ነው። እንደኔ ለግልጹ ልንገራችሁና ለምን ይሄ ትዳር የመሰለ አክል እየበተንክ ህይወት የመሰለ አክል። በቃ ተሰለቻት እኮ ምን ታድርግ። አትድረሽብኝ አለቻት ልጅቷ። ደግሞ አይ አይናውጣ ናት በነገራችን ላይ ሔርሜላ። የለ የሆነ በቃ እኔ እንጃ አላቅም። ሰውን አትፈሪም የምታወሪው ነገር ባለ